አንዳንዶቹም እያዩት ራሳቸውን በትዝብት ነቀነቁ። ከሚስቱ ጋር ወደ ቤት ሲሄዱም ሚስቱ መኪና እየነዳች ስለ ቸለተኝነቱ ምክር መስጠቷን ቀጠለች። እፍረት፣ መሸማቀቅና ውርደት ዘልቆ እንደተሰማው ፊቱ ላይ ይታይ ነበር። ከዚ እንዲህ በቀላሉ አይወራ ደስ ልከዋል። ራሳቸው ያውሩ። ሌሎቹ ማለት ነው፣ ሌሎቹ የሆኑትን ራሳቸሁ ስሙ። ስለ እኔ ግን ጸልዩልኝ። እኔ ጋር ገንዘብ አይታጣም። ቤተሰብ እንኳን እንዳ ሰርፕራይዝ ሳርግ መኪና ነው ጊፍት ስምሰጣቸው ማለት ነው። ጂ መኪናው ምኑ ምኑ ገንዘቤን ከዛ ከኢትዮጵያ እያስመጡ እያስመጡ እያስመጡ 18 ሚሊዮን 18 ሚሊዮን ብሬን። አንደኛ ነገር ቲክቶክ የማይሰራ የለም። በመዝሙር እንዲ እንዲ እያለ አከበርከኝ ከፍ ማይል ሰው የለም። ያንን ህይወት ግን የሚኖረው ሰው የለም። ክርስትናው ድራማ ሆኗል። ሰላም ውድ ቤተሰቦች እንዴት ናችሁ? ሁላችሁም በያላችሁበት ሰላምታ ይድረሳችሁ። በአዲስ ባለስ ቪዲዮ ተመልሻለሁ። እስኪ ይህም ቪዲዮ እናዳምጠው። በእርግጠኝነት በርግጠኝነት የምነግራችሁ የአስተሳሰብ ለውጥ እናመጣበታለን። በጣም በጣም ይጠቅማቸዋል። አድምጠን እንመለስ። የአንድ ሰው ውሎና አመሻሽ። አንድ ወንድም ስልኩን ድምፅ አልባ ማድረግ ረስቶ ወደ ቤተ ክርስቲያን ገብቶ ስብከት ይማራል። በዚህ መካከል ስልኩ ይጮዋል። ሰባኪው ስብከቱን አቁሞ በአይኖቹ ተቆጣው። ከስብከቱ በኋላ ምዕመናን ስብከቱን በመረበሹ ወቀሱት። አንዳንዶቹም እያዩት ራሳቸውን በትዝብት ነቀነቁ። ከሚስቱ ጋር ወደ ቤት ሲሄዱም ሚስቱ መኪና እየነዳች ስለ ቸለተኝነቱ ምክር መስጠቷን ቀጠለች። እፍረት መሸማቀቅና ውርደት ዘልቆ እንደተሰማው ፊቱ ላይ ይታይ ነበር። ከዚያ ያሰንበት በኋላ እግሩን ወደ ቤተክርስቲያን አንስቶ ያውቅ። ውስጡ የተረበሸው ይህ ሰው ያንኑ ምሽት ወደ መጠጥ ቤት አመራ። አይምሮ እንደተረበሸ ነበር። ቁጭ ባለበት ድንገት የሚጠጣበት ጠርሙስ ወድቆ ተሰበረና መጠጡ በዙሪያው ተረጨ። ፍንጣሪው የነካቸው ሰዎች በፍጥነት ወደሱ መጠጋት ጀመሩ። ሊጮሁበትና በጥፊ ሊሉት እንደሆነ ታውቆት ቀድሞ አይኑን ጨፈነ። ሰዎቹ ግን በተሰበረው ጠርሙስ ስብርባሪ ተጎድቶ እንደሆነ ተጨንቀው ጠየቁት። አስተናጋጁ መጥቶ የፈሰሰበትን እንዲያደርግ ማበሻ ጨርቅ ሰጠው፣ የጽዳት ሰራተኛዋም መሬቱን ወለወለች። የቤቱ ባለቤት አይዞ ያጋጥማል፣ እቃ ማይሰብር ማን አለ አለችውና ሌላ መጠጥ አስመጣችለት። ከዚያች ቀን ጀምሮ ከዚያ መጠጥ ቤት ቀርቶ ያውቅ። በቤተ ክርስቲያን ውስጥ ስልክን ክፍት ማድረግና ስርዓት አምልኮ መረበሽ መቅደስ ውስጥ ጫማ አድርጎ የመግባት ያህል ስተት። እንኳን ቤተ ክርስቲያን ኤምባሲ እንኳን ስልክን ውጭ አስቀምጠ ትገባል። ሰውየው ላጠፋው ጥፋት ግን በፍቅር የሚያናግረው ሰው በማጣቱ ከነሱ ስልኩ ሊጠፋ ወሰነ። ቤተክርስቲያን የድህነት ስፍራ ናት። መጠጥ ቤት ደግሞ የጥፋት ጎዳና ነው። በዚህ ሰው ታሪክ ውስጥ ግን በድህነት ስፍራ ካሉ ሰዎች ይልቅ በጥፋት ስፍራ ያሉ ሰዎች ለሰውየው ስህተት የተሻለ ፍቅር አሳዩ። አንዳንዴ የአንዳንድ ምዕመናን ጠባይ ነፍሳትን ወደ ሲኦል ይሸኛል። አንዳችን የአንዳችን ጠባቂ መሆን እንችላለን። ዓለምን ለመፈወስ የሚቻለን እናድርግ። ነፍሳትን ከማዳን ነፍሳትን ማጥፋት በጣም ቀላሉ መድኃን ዓለም ክርስቶስ የኃጢአተኞች ወዳጅ ነበረ። እርሱ የማንንም ቅስም በክፉ ቃል አልሰበረም። እኛ ግን ሰው ላይ ስንጨክን መጠን የለንም። በዚህ ምክንያት እንደ ኒቼ ያሉ ሰዎች ብቸኛው ክርስቲያን መስቀል ላይ የሞተው ነው ብለው እስኪዘብቱብን ደርሰዋል። መጽሐፍ ቅዱስ ግን ሰው ሲሳሳት ስናይ ምን ማድረግ እንዳለብን እንዲህ ይላል። ወንድሞች ሆይ ሰው በማናቸውም በደልስ እንኳ ቢገኝ፣ መንፈሳውያን የሆናችሁ እናንተ እንደዚህ ያለውን ሰው በየዋሃት መንፈስ አቅኑት። ገላትያ ምዕራፍ 6 ከቁጥር 1 ሐምሌ 26 2014 አዲስ አበባ ኢትዮጵያ አይገርምም አሁን እኛ ክርስቲያኖች ከዚህ ሰውዬው ውሎና አመሻሽ የምንወስደው የምንማረው ነገር አለ ርህራሄ ያለው ፍቅር ልናሳይ ይገባል በየትኛውም አገልግሎታችን እንግዲህ የነዛ የመጠጥ ቤቱ ከስተምር ሃንድሊንግ እንኳ በቤተ መቅደስ ውስጥ ካሉት ክርስቲያኖች የተሻለ ፍቅርና እንክብካቤ አሳይተው ያነሳውን አጥቀውናል ማለት ነው ስለዚህ ከዚህ የምንማረው ነገር ትልቅ ነው ብዬ አስባለሁ። በየትኛውም መንፈሳዊ አገልግሎት በቤተ ክርስቲያን እንቅስቃሴዎቻችን ሁሉ በጥንቃቄ ሊሰበሩ ሊጎዱ የሚችሉ ነፍሶች እንዳሉ እያሰብን በፍቅር ሥርዓት እንድናስተምራቸው እንደሚገባ ይህ ታሪክ ያስተምረናል። እስቲ ቀጣዩ ደግሞ ራሳችን የምናይበትና ለእኛ ተግሳጽ ይሆን ዘንድ ሰምተነው እንመላስ። ቲክቶክ የማይሰራ የለም። በመዝሙር እንዲህ እንዲህ አከበርከኝ ከፍ አረከኝ እንዳረከኝ እንዲያረከኝ ማይል ሰው የለም። ያንን ህይወት ግን የሚኖረው ሰው የለም። ክርስትናው ድራማ ሆኗል። የሚያሳይ ብቻ በዝቷል። አያችሁ፣ ክርስትና ለእግዚአብሔር መታየት ነው? ራስን ለማን መግለጥ ነው? ወገኖች፣ እግዚአብሔር ሰጥቶ መዝኖናል። ለእግዚአብሔር በጣም አስቸግረነዋል። አሸብሻቤዎቹኛ፣ ደናሾቹኛ የቲክቶክ መስኮቶቻችሁን ከፍታችሁ ይሁት እሁድ ስትዘምሩ የታያችሁ ሰዎች ሰኞ እሑድ ከሰዓት በኋላ ሁሉ ሊሆን ይችላል። የሆነ ቤት ውስጥ ጭፈራ ካለ አንደኛ ደና ጨፈሪኛ ነን። ከዛን ቲክቶክ ላይ እራሳቸው ልብሱ ሳይቀየር ነጠላ ብቻ ከላይው ላይ ወርዶ ከዛን በኋላ ሲደነስ ይታያለን። አያች የተፈቀደ ነው የሚመስለው እኮ መሳደብና መጸለይ፣ መራገምና መመረቅ፣ ማሸብሸብና መደነስ አብሮ ይሄድ እኮ ነው የሚመስለው። በረዶ ወይም ትኩስ አይደለም ለብ ብለሃል። እንዳልተውክ ትዘምራለህ። እንዳላቀርብህ ትደንሳለህ ነው። እንዳልተውህ ትመርቃለህ። ደግነት አለህ ትመጸውታለህ። እንዳ እንዳላቀርብህ ደግሞ የራሴ አድርጌ እንዳልይዝህ ግብዝነህ በሰጠኸው ማስታወቂያ ትሰራለህ። ሁለት ሊትር ጀሪካን እኮ ይዘው ይሄው እየረዳን ነው ደጎች፣ ንጹሃን እርዱ ብሎ ማስታወቂያ በዳላ ላይ የሚሰራ በሽበሽ ነው በሽበሽ። አያችሁ፣ ዓለም እንደዚህ ናት። ትንሽ አሳይታ ስትዘርፍ ትኖራለች አይደል ስትይ ነው የእኛ ነገር ብዙ ጊዜ ከሳት ከውሃ ነው ስሜቶቻችን ሁሉ በየሶሻል ሚዲያው እናጋራለን። እውነት ነው መዘመሩ፣ ማመስገኑ በጎ ሀሳቦችን በየሶሻል ሚዲያው ማሰራጨቱ አሪፍ ሆኖ እያለ ግን ለታይታ የሚሆነው ነገር እየበዛ ስለሆነ እዛ መጠንቀቅ እንዳለብን ያስገነዝባል ማለት ነው። እስኪ ደግሞ አንዲት እህት አለች በሶሻል ሚዲያ የምናውቃት ሶሊና የምትባል ምን ገጥሟት ነው ራሷን ከራሷ እስኪ የሆነ ነገር እንስማና፣ እና ከዛ በኋላ ደግሞ ወንድማችን ተመጠው መልክት አለ ለሷ ወለዛ እንሄዳለን። እስኪ ምን እንደው እንደዚህ የሚያስለቅሳት እንደዚህ የሚያደርጋት ነገር ምንድነው የሚለውን አይተነው እንመለስ። እስኪ ሪክ እንዲህ በቀላል አይወራም። ደስት ልከዋል። ራሳቸው ያወሩ ሌሎቹ ማለት ነው። ሌሎቹ የሆኑትን ራሳችሁ ስሙ። ስለእኔ ግን ጸልዩልኝ፣ በቤቱ እንድጸና፣ ስጋ ወደሙን እንድቀምስ። የእግዚአብሔር አርበኛ የሰማቱ አርበኛ እንደሆኑ እኔ በቅቶኛል። የሰው ነገር በቅቶኛል፣ አልፈልግም። ሰው አያድነኝም፣ ሰው አይጥለኝም፣ ሰው አይረዳኝም። የሚረዳኝ አንድ ክርስቶስ ነው። እኔ የሰው እገዛ አልፈልግም። ትከሻ ላይ መንፈስ ቅዱስ ያለ ሴት ነኝ። ግን አሁን እህቶች እንዲህ የምጋፈጠው ለማን ይመስላል? ብሩን አልፈልግም። አስራ ስምንት ሚሊዮን አይደለም መቶ ሚሊየን ብር ቢመጣልኝ ነቲንግ አለም በቅቶኛል። በቃ ንቄ ንቄ በቃ። እንዴት ነው እንደ ቆሻሻ ገንዘብ ገንዘብን እንደ ቆሻሻ፣ አለማዊ ነገርን እንደ ቆሻሻ የተው ሴት ነኝ። በእምነት መጠንከር ነው የምፈልገው። እውነት ነው የምላችሁ እኔ መጽሐፍ ቅዱስ ማንበብ አልችልም ነበር አልኳችሁ። አንድኛው የሞት ቀንን በዚህ በአርጋኖ ነው እኔ ያሸነፍኩት። እግዚአብሔር እኔ ጋር ኃይል አለ፣ እውነት ነው ብላችሁ። አሁን ልጆቹ አንድ ሴቶች ልከዋል። በጥሞና ስማቸው፣ ፍትህ ስጧቸው። እኔ ከዚህ በኋላ አላወራም፣ ደክሞኛል። ሄጄ ሰማይቷ ጋር ጅሩ ሄጄ ስላረገችልኝ ነገር በምን በየትኛው ትግባሪ በየትኛው እኔ ኳጣተኛ ነኝ እኔ ስካለት ኮ ይሰማችኝ እስኪ ቤትኛው ስራዬ ነው ለእንደዚህ አተረፍሽኝ? እስኪ የትኛው ነገር ነው የትኛው ጽድቅ ስራዬ ነው? ለዚያ በቃኝ እንደው የትኛው የትኛው ስራዬ? እኔ እኮ በጣም ኃጢአተኛ ነኝ እኮ በጣም ኃጢአተኛ እንዴት ነው የረዳሽኝ ብዬ ንግግር አለኝ ገና ከእሷ ጋር። እንዴት ነው የመጣሽው? እንዴት ነው የረዳሽኝ? በየትኛው ጽድቅ ስራዬ ብዬሽ ከእሷ ጋር ነው ንግግሬ። ከሰው ጋር ላወራም ከእንግዲህ በቅቶኛል። እህታችሁን አድኑ፣ ፍትህ፣ ፍትህ፣ ፍትህ፣ ፍትህ እያሉ አይምሮዬን አስጨንቀውኛል። እንቅልፍ አጥቻለሁ። እውነት ነው የምላችሁ፣ እንቅልፍ አጥቻለሁ። እያለቀሱ ነው፣ አድኑ ነው እህቶቻችሁን አድኑ። በቃ ሌላ ምንም ብለው ነገር የለም። እኔ የሰው እርዳታ አልፈልግም። እግዚአብሔር ያለኝ ነኝ። ነገርኳችሁ ቸግሮኝ፣ እናንተ የት ነበራችሁ? የት አላችሁ? አሁንም እኮ ሱቆይ ሁለት ሱቅ እኮ ዝግ ነው እኮ፣ ሁለቱ ሱቆይ ችግር ዝግ ነው እኮ። አንዷ ልግዛሽ ብላ የራሱ ሰው ልግዛሽ ብላ ልግዛሽ ስትለኝ ከዛ ሰፈር ከመውጣት ከጉጉት የተነሳ እሺ ደስ ይለኛል ምናምን ብዬ ሄድን፣ ኦፊስ ማለት ነው። ከዛ በኋላ ልካ እኔ ከሱ ጋር መሆኑን አላውቅም። የዋህ መሆን ሄድ ነው የምነግራችሁ የለኝም አሁን፣ ነገ ጠዋት ልስጥሽ ስትለኝ ኧረ ችግር የለውም ብዬ እኔ ፈረምኩኝ ማለት ነው። የዋህነቴን የዋህና የተነጠቅኩትና ምነግራችሁ ሳጣራ የእሱ ጓደኛ ነች። ከዛ አስፈረመችኝ ማለት ነው። አደዝዘውኛል። እኔ ሲጀመር አብጄ ነበረ ማለት ብዬ ፈረምኩኝ ማለት ነው። ከዛ እታች ወርጄ ጸበል ተጠምቄ ስመለስ ከቤተክርስቲያን፣ እንዴ ምን ነው ይሄ ነው? ግን ምን ነው ይሄ ነው ማለት ለምን ፈረምኩኝ? ብሩን አልሰጠችኝ ብሩን ብዬ ስደውልላት፣ በቃ አልኳችሁ፣ ብዙ አይነት ስቃይ ውስጥ ገባሁ። መደባደብ፣ ደረጃ እስር ቤት ምናምን፣ ብዙ ነገር። ግን እግዚአብሔር ታላቅ ነው። እኔ ማቀው እኔ ማቀው የዚህ ኤኢ ዋና አመራር ማቅሴት ነኝ። ዋና ዋና አመራር አልኳችሁ ዋና አመራር ይህን ሰው ዲፖርት አርግልኝ። ይህን ሰው እንዲያርግብል የሚያደርግልኝ ዋና የዩኤኢ የዱባ አቡ ዳቢ ማለት ነው እንዴ ሶሊና ዩአር ማይ ሲስተር ነው የሚለኝ ኢቭን ማለት ነው ከዛ ዋይ አረ እንደዚህ እንደዚህ እኮ ኬዜ አረ ይማ በፍርድ ቤት ነው እንጂ በፍርድ ቤት ካሳ ታገኛለሽ ሹላ ለአምስት ደብድበውኛል ማለት ተደባድበናል በቃ ለአምስት ነው የደበደቡኝ ማለት ነው ምስካር ያለው ፍሪጅ መራ እኔ አንድ ሴት ሆኜ ለአምስት ነው የተጣዱኝ የደበደቡኝ ማለት ነው ያውቃሉ አሁን የምመላለስበትን የፍርድ ቤት ኬዝ ማለት ነው ለአምስት ደብድበውኝ ከዛ ሰላም አቅም የላትም ዝም ባልኩ ቀን በሰበረኝ ቀን ሰብሮ ይዶ እግዚአብሔርን ተጠግቼ እንጂ እስኪ እንግዲህ ቀጣይ ያለውን ሀሳብ ደግሞ እንስማ። ሰሊና የምትባለዋን ልጅ ቲክቶክ ላይ የምታውቃት ሰዎች አላችሁ። ሰሊና ምትባል ልጅ አይ ቲንክ ወደ ዱባይ አካባቢ ምትኖር ይመስለኛል፣ ካልተሳሳትኩኝ ወደ ዱባይ አካባቢ የምትኖር ይመስለኛል። ወይ ዱባይ ወይ አቡ ዳቢ ከሁለት አሉ ወይ ዱባይ ወይ አቡዳቢ። ሰሞኑን ቲክቶክ ላይ መነጋገር የነበረችዋለች፣ ታቋታላችሁ ብዬ ተስፋ አደርጋለሁ። በሕይወቷ የደረሱትን እያንዳንዶቹን ነገሮችን አላውቅም፣ ሙሉ መረጃ የለኝም። ግን ጥሩ ኑሮ የምትኖር የነበረች ሴት እንደነበረች፣ ግን ለእግዚአብሔር ብዙ ያልቀረበች እንደነበረች፣ በተለያዩ አይነት መተታ መተቶች ያላትን ነገር እንዳጣች፣ እንደገና ደግሞ በስራዬ ማለት እንደገና ደግሞ በቅድስት አርሴ ማጸበል እንደተፈወሰች ከውስጡ አሉ ነገር እንደወጣ በጣም ሰላም እንደሆነች ስትናገር ሰምቻለሁ። አትሊስት ይሄን ነገር አውቃለሁ። የሆኑ ሰዎች ምናምን ነገር ብቻ ከዛ ጋር ተያይዞ እሷን ልጅ ምናልባት ከቻላችሁ አሁን ለየሙሽር ብታረጉላት ብትመጣ ደስ ይለኛል። ካልቻላችሁ ግን እህታችን አሁንም ግን መረጋጋትና ትንሽ ከሚዲያ ዞር ማለት ያለባት ይመስለኛል እና ትንሽ መስመር መያዝ ያለብ አይኖ በጣም በህይወቷ ብዙ ነገር ተጎድታ ሊሆን ይችላል። ብዙ ነገር ደርሶባታል። ግን ስቲል ስቲል ስቲል ትንሽ የመረጋጋት ነገር እንደሚቀራት እኔ አስተውያለሁ። እርኩስ መንፈስ በጣም ከባድ ነገር። ከመንፈስ ቅዱስ አስመስሎ በህልም የሆነ ነገር ሊታያት ይችላል። እኔ አሁን ከልጅቷ ትንሽ የማልስማማባቸው ሀሳቦችን ልንገራችሁ። መፈወሷ መዳኗ ሁሉ መልካም ነው ማለስ መማበት ከቅድስት አርሴማ የሆነ መልእክት ስሰማን ወደ ሆነ ቦታ መሄደው እሷ ይቅር በይ ካለችኝ ይቀርላለው የሆነ እንዲህ አይነት ነገሮች ጥሩ አይደለም። ሴጣን በእጅጉ በእጅጉ በእጅጉ በእጅጉ ሊያሳስተን ይችላል። እኛ በጣም የበቃን ሰዎች አይደለም፣ እንዲህ አይነት ነገሮችን ለመስማት የእግዚአብሔርን ድምጽ ለመስማት የቅዱሳኑን ድምፅ ሰምቶ ከአንድ ቦታ ወደ አንድ ቦታ ሙቭ ማድረግ ይሄ ትክክለኛ ትክክለኛ እንትን አይደለም። ይሄን ማሰብ እነዚያን ነገሮች እና ሊያታ ያጣለሉ ይችላሉ። ስለዚህ የሰይጣን ምስክርነት ደግሞ ልክ ላይሆን ይችላል። ምናልባት ፀበል ቦታ ሄዳ በምትጠመቅበት ሰዓት ላይ መተት ያደረጉብሽ እና ውስጡ ያለው ቁስ መንፈስ መተት ያደረገብሽ አበበ ነው ጫላ ነው እንትና ነው እንትና ነው እንትና ነው ብሎ የተናገረውን ነገር እሱን ሊስት አድርጎ አንተ አንተ መተት ያስደረግክብኝ ብሎ ከሰዎች ጋር መጋደል በራሱ ልክ አይደለም። ገብታችኋል። የሴጣን ምስክርነት መቼ የሚሁን ልክ አይደለም። መቼ እውነት እንኳን ቢሆን ከሱ መስማትኛ አይጠበቅብንም። የሴጣን ምስክርነት ምንጊዜም ልክ አይደለም እና እንደዚህ ብላኛለች እንትን የሆኑ ሰዎች እግዚአብሔር ሰውን ከሰው አያጋጭም። እግዚአብሔር የየሁሉንም ሰዎችን ኃጢአት የሚሸፍን አምላክ ነው እና የየሁሉንም ሰዎች ኃጢአት ይሸፍናል። ትልቁ ነገር እህቴ አንቺ መፈወስሽ ነው። አንቺ መዳንሽ ነው። እና ደግሞ ከዚህ በላይ ምንድት ድኝ ነው ትልቁ ነገር ካለሽ አንድ ቁጥር ጻፍልኝ። ትልቁ ነገር የአንቺ መዳል ነው እግዚአብሔር በሚያውቅ ከዛ ውጪ እነንትና እንዲያደረጉብኝ እነንትና እሱ የአንቺ ጉዳይ አይደለም። የሚበቀለው እግዚአብሔር ነው። ያደረጉብሽን ሰዎች ተራ በተራ የሚበቀላቸው አምላክ ነው። ኦኬ አንቺ አይደለሽ። እኔ እስካየሁት ድረስ ግን ትንሽ ትንሽ ትንሽ ትንሽ ረጋ ማለት ያለብሽ ይመስለኛል። እግዚአብሔር ከዚህ በላይ መረጋጋቱ እንዲሰጥሽ ይመኛለሁ። አሁን እንትና ቅድስት አርሴማ እንደዚህ ያለች የሆነ አባት እንደዚህ ያለ ገብርኤል እንዲህ ሲለኝ ወደ ሆነ ቦታ መሄደው እነዚህ እንደዚህ አይነት ነገሮች እጅግ እጅግ ክርስቲያናዊ አካሄዶች አይደል፣ ሞኬ እና እንደው እኔ በጣም ሰላሳ ዘነችኝ፣ በጣም ሰላሳ ዘነችኝ። እግዚአብሔር በሚያውቀው ከዚህ በላይ እግዚአብሔር ጤና ያድርጋት፣ ከዚህ በላይ ሰላም ያድርጋት። ግን አሁን ፎከስ ማድረግ ያለብሽ አሁንም እራስሽ አይደል፣ ሌላ ሰዎች ውስጥ ላይ አይደል፣ ገንዘባተሽ ሊሆን ይችላል ብዙ ነገር አተሽ ሊሆን ይችላል። ብዙ ነገር ጠፍቶብሽ ይሄ ነው ነፍስሽ እግዚአብሔር ካተረፈልሽ ነፍስሽን እግዚአብሔር ካተረፈልሽ ማለት ነው። አሁንም በደንብ አድርገሽ ጸበል ተጠመቂ፣ ጸሎት አድርጊ። እኔ በረም አላቅም፣ ግን እኔ መናገር ያለብኝን አንዳንድ ነገሮች ግን እናገራለሁ። ሴጣን ተንኮሉ በጣም በጣም በጣም በጣም በጣም በጣም ረቂቅ ነው። አንቺ ጋር መጥቶ እነንትና በድለውሻል ብለውም ከእግዚአብሔር የሆነ ድምፅ የሚመስል ነገር ሊያሰማሽ ይችላል። በህልምሽ ሊሆን ይችላል፣ በሆነ ነገር ምናምን ነገር ምናምን ነገር ሊሆን ይችላል። እንትና እንትና እግዚአብሔር በፍጹም ከማያደርገው ነገር ውስጥ መቶ አንድ ፐርሰንት እርግጠኛ ሆኝ ምለኝ፣ የሌላውን ኃጢአት አይገልጥም። የሌላውን ኃጢአት አንቺም ሊያድንሽ ሊፈውስሽ አፍርሶ ሊሰራሽ ሰው ሊያደርግሽ ይችላል። የሌላውን ጉድፍ ግን አደባባይ ላይ ግን አያወጣም እግዚአብሔር። ጠላቶችሽ እነ እንትና እነ እንትና ከሰጥ የጠላት ማሳደድ ስራ ነው የሚሆንብሽ ከዛ በኋላ እኔ ይሄ ነገር ልክ ነው እያላሰበ ያደረጉብሽ ሰዎች እንኳን በአካል ብታገኛቸው የምርም ሆኖ እንኳን የምታገኛቸው በቀሉም ከእግዚአብሔር ነው እንጂ ከአንቺ አይደለም። እና እኔ ዝም ብዬ ቪዲዮቿን በጣም ለማየት ለማየት ነው ሀሳቧን፣ በቀደም ላይቭ ላይ ራሱ የሀያ ሺህ ሰው እየተከታተለ ላይቭ ላይ ሀሳቧን ማግኘት አልቻልኩም። ሀሳቧን የምር ነው የምላቸው፣ ሀሳቧን ማግኘት አይካንት፣ ሀሳቧን ማግኘት አቃተኝ። ልጅቷ የምትናገር ነው ምንድን ነው የምትናገሩ ቪዲዮቿን ያለው አይካንት አይካንት የምር ሀሳቡን ማግኘት አልቻልኩም። ስለዚህ እህቴ በክርስቶስ ፍቅር ነው ምለምንሽ መጀመሪያ አንቺ የመጨረሻ መስከን መቻል አለብሽ። የመጨረሻ ክርስቶስ ምስክሬ ነው፣ እኛ ልናግዝሽ እንችላለን፣ ሌላግዝሽ ይችላለው። ምንም ችግር የለውም። አናግሪም በውስጥ በተለያዩ አይነት ሁኔታ ክርስትና እንደዚህ አይነት ነገሮች ፈተናቸው በጣም ቀላል ቀላል የሚባል አይደለም። በጣም ይከብዳል። ጾም፣ ጸሎት ይጠይቃል። ንስሐ በጣም ተደጋጋሚ ንስሐዎችን ይጠይቃል። ስለዚህ አንዳንድ ነገሮች ግን ለኔ ልኮ ነው አልታዩኝም። እርግጠኛ ሳቶኛ አንዳንድ ሰዎችን እንትን ሊልሽ ይችላል እርግጠኛ ሳትሆኝ አንዳንድ ሰዎች እሱኑ እንደዚህ ያደረገ ብሽ እሱኑ እንደዚህ ያደረገ ብሽ ከሰዎችን ጋር ጭምር በቃ ዝጊው። ቲክቶክ ነው ስ ቲክቶክ ምን ያደርግልሻል? ቲክቶክ ላይ መተሽ ማውራት ገና ነው። ለምስክርነቱም ለየትኛውም ነገር ገና ነው እና በቃ ዝም ብለሽ ጸሎት አድርጊ አስቀድሺ፣ ምናምን በቃ ወደ ቤተክርስቲያን በጣም ተመላለሺ ከዛ ልክ የሆነ ትክክለኛው ሰዓት ላይ በደንብ ስትመጪ እና በጣም ጠንክሬ ስትመጪ ለምስክርነቱ ለእያንዳንዱ ምስክርነት ልሰጥበትን ምፈልግበትን ስለ እኔ እንዲነግራቸው የሆነ ትልቅ ሚዲያ ጠቁሙኝ እንትና ስላለኝ እንዲቅርብ እያለው እኔ ለምን አያስፈለግ እንደዚያን ነገር እኔ እንደ በጣም እንደ እህት ነው ምናምን ላይፍሽ በጣም ስላሳዘነ መከፋቶች፣ መገፋቶች በጣም ልብ ስለነካው ነው እንጂ አይ ዶ አይ ዶ ማይንድ ሌላ ምንም ነገር የለኝ። እንደማንኛውም ሰው እዚህ ሚዲያ ላይ ነው ያየሁሽ። ፈቃደኛ ከሆንሽ ባዋራሽ ደስ ይለኛል። በጣም ጥሩ ስላልሆነ እንደዚህ አይነት አካሄድ ያን የምርም የምርም በጣም አደገኛ አካሄድ ነው። በጣም ማለት ሰይጣን ከአንቺም ጋር ከዛኛውም ጋር እንዳይጫወት እፈራለሁ። ከሁለቱም ቦታ ሰይጣን ከሁለቱም ቦታ ነው አታክም ያደረገው በአንቺም በኩል ሆኖ የሆነ ቀነዚህ እኮ ናቸው የገፉ ሽኝናቸው እንዲያደረጉሽ እንዲያደረጉሽ እዛኛዎቹም ሰዎች ጋር ሄዶ ደግሞ እንደዛው በቃ በሁለት መንገድ አንቺን በእነሱ እንድትጠመጅ፣ አንቺም እነሱን እንድትጠምጃቸው ሊያደርግ ይችላል። ይህ በጣም ክፉ አሰራር ስለሆነ ማለት ነው ሆነስትሊ ስፒኪንግ ደግሜ የምናገረው ነገር እሱ ነው እና እግዚአብሔር እንደነገርኳቸው እኔውን ጸበል ቦታ ላይ እጅግ እኔ ነግሬያቸዋለሁ። በጣም እንደው ጊዜ የፈቅደውና አንድ ቀን ጭ አድርጌ ነግራቸዋለሁ። የመጣውበትን የህይወት መንገድ ነገሮች ይስተካከሉና በደንብ ስር መሰረት ሲይዝ አስተማሪ ሊሆን ስለሚችል እንግዲህ ይህን ይመስላል። እህታችን በጣም ብዙ ነገር ተፈተና ሊሆን ይችላል። ገንዘቧን አታለች። በራሷ በማንነቷ ላይ ብዙ ነገር ሆና ሊሆን ይችላል። ነገር ግን ከመንፈሳዊ ጋር አያይዞ እየተናገረቻቸው ያላቸው ነገሮች ብዙ ለእሷ የማይጠቅሙ ናቸው። ለሚሰማውም ለእኛም ያን ያህል የሚጠቅሙ አይደለም። በተለይ ከህልም ከቤተክርስቲያን፣ ከቅዱሳን ጋር አታችመንት አለኝ በቅድስት አርሴማ ትዕዛዝ እንደዚህ አደርጋለሁ የሚለው አካሄድ በጣም አደገኛ ነው። መንፈሳዊነትም የለውም ይዘት የለውም። ልክ ወንድማችን ልደተ ቃል እንደተናገረው እግዚአብሔር የሁሉንም ኃጢአት ይሸፍናል። በእሷ ላይ ክፉ አደረጉብኝ ብላ ያሰበቻቸውን ሰዎችም ኃጢአት ይሸፍናል፣ የእሷንም ኃጢአት ይሸፍናል። ስለዚህ እንደዚህ አያደርግም። እንደው ክፉ መናፍስት፣ ሰይጣን እንደዚህ በመንፈስ ቅዱስ እየተመሰለ እንደዚህ ነው እንደዚህ ነው ሊባል ይችላል፣ ግን ልክ አይደለም። እንደው አሁንም መረጋጋት አለባት ይህንን ያመጣውት ደግሞ ሁላችንም ስለሚያስተምር ነው። አብዛኛው ሰው ስሜቱን ይገልጻል በየሚዲያው እና አንዳንዴም፣ ሼር መደረግ ያለባቸው ጉዳዮች አሉ፣ የሌለባቸው ጉዳዮች አሉ። ተመርምሮ ቢሆንም የሚያስተምር እገዛ የሚጠይቅ ምናምን ሲሆን ብቻ ነው የሚወጣ የሚገባው። መረጋጋት ነበረባት። እሷ ገና በጣም ስሜታዊ እንደሆነች ስሜቷ እንደተደበላለቀባት የምትይዘው የምትጨብጠውን እንዳጣች ቀጥታ ቲክቶክ ላይ ገባች ላይ ይሄ መልእክት እንደሚደርሳት አንጠራጠርም። እሱም ላይቭ ገብቶ ስለነበር ሲናገር የነበረው ላይቭ ባይት አድርገዋት ገብታ ልትሰማው ትችላለች። እና እንደ አይነት ነገር ባይለምድብን። ብዙ ጊዜ እህቶች በጣም ትፈተናላችሁ፣ እንደ አይነት ነገር ደግሞ ታበዛላችሁ። እና ፕሊስ፣ እባካችሁ ከዚህ ቪዲዮ ልንማር ይገባል እላለሁኝ። እስከዚህ ሰዓት ስለሰማችሁኝ ያመሰግናለሁ። በቀጣይ ቪዲዮ እስክንገናኝ ቸር ሰንብቱ።